ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የሳምንቱ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔም ሴ መለስ አብራችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። አድማጭ ተመልካቾቻችን፣ ቅድሚያ ከአገር ውስጥ የምንመለከተው የኢትዮጵያ መድንና ሲዳማ ቡናን መረጃ ይሆናል ማለት ነው። ሊጉ አሸናፊውን የኢትዮጵያ መድን ባሳለፍነው ቅዳሜ ከአዳማ ወደ አዲስ አበባ ሲመጣ አቀባበል ተደርጎለታል። የክለቡ ደጋፊዎችና የክለቡ ከፍተኛ አመራሮች ደማቅ አቀባበል አድርገውለታል። በዋና ዋና የአዲስ አበባ አውራ ጎዳናዎች ላይም በመዘዋወር እንግዲህ ድሉን ከደጋፊዎች ጋር አክብረዋል። ኢትዮጵያ መድን በዘንድሮ ኢትዮጵያ ፕሪሚየር ሊግ በሰባ ሶስት ነጥብ አሸናፊ መሆኑ ይታወቃል። ሰኔ አስራ ዘጠኝ ቀን ሁለት ሺ አስራ ሰባት ዓመተ ምሕረት በተከናወነው የመዝጊያ ስነ ስርዓትም ላይ አዳማ ላይም ዋንጫውን መረከቡ ይታወሳል። ለመጀመሪያ ጊዜ ፕሪሚየር ሊጉን ዋንጫ ያነሳ ውጤቱንም ተከትሎ ኢትዮጵያን እኩሎ በቀጣይ በካፍ ሻምፒዮንስ ሊግ ውድድር ላይ እንደሚሳተፍ ይታወቃል ማለት ነው። ኢትዮጵያ መድን እንግዲህ ደማቅ የሆነ የአቀባበል ስነ ስርዓት ተደርጎለታል ማለት ነው። ሌላ የምንመለከተው የኢትዮጵያ ዋንጫ አሸናፊ ሲዳማ ቡናም እንዲሁ በዋሳ ከተማ ሰኔ ያቀብ 2017 ዓ ምት አቀባበል ተደርጎለታል። ሲዳማ ቡና በኢትዮጵያ ዋንጫ የፍጻሜ ጨዋታ ወላይታ ዲቻን ውለላንድ በማሸነፍ በታሪኮ ለመጀመሪያ ጊዜ ኢትዮጵያን ዋንጫ ማንሳቱ ይታወሳል። ይህንንም ተከትሎ በቀጣዩ ዓመት ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል ማለት ነው። የሲዳማ ክልል መንግስት በወቅቱ የሽልማትና የውቅና ማበረታቻ መርሃ ግብር አከናውኗል። በዚህ ስነስርዓት ላይ የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሙ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ የክልሉ መንግስት ዋና ተጠሪ አቶ አብርሃም ማርሻሎ ሌሎች ጥሪ የተደረገላቸው እንግዶችና የቡድኑ አባላት ተገኝተዋል ማለት ነው። በዚህ ዕለት በርከት ያለ ሽልማት ስነ ስርዓት ተከናውኗል። ለሲዳማ ቡና ዋና ቡድን የኢትዮጵያ ዋንጫ ላሸነፈው ዋና ቡድን አስራ ሰባት ተጫዋቾች ለእያንዳንዳቸው ሁለት መቶ ካሬ ሜትር የቤት መስሪያ ቦታና የገንዘብ ሽልማት ተበርክቶላቸዋል ማለት ነው። በኢትዮጵያ ከዓመት በታች የኢትዮጵያ ፕሪሚየር ሊግ አሸናፊ ለሆኑ ሲዳማ ቡና አራት ሚሊዮን ብር። በተመሳሳይ ደግሞ በኢትዮጵያ ሴቶች ፕሪሚየር ሊግ ሶስተኛ ደረጃ ደረጃን ይዞ ያጠናቀቀው ሲዳማ ቡና የእግር ኳስ ሴቶች ቡድንም እንደዚሁ ተመሳሳይ የአራት ሚሊዮን ብር ሽልማት ተበርክቶለታል ማለት ነው። እንግዲህ አራተኛ ደረጃን ይዘው በኢትዮጵያ ፕሪሚየር ሊግ ያጠናቀቀው ሐዋሳ ከተማ የሶስት ሚሊዮን ብር ሽልማት ተበርክቶለታል ማለት ነው። ለሲዳማ ቡና የደጋፊዎች ማህበርም በየቦታው የተዘዋዘሩ እንግዲህ ቡድናቸው ሲደግፉ ቆይቷል። ለእነሱ የአንድ ሚሊዮን ብር ሽልማት ተበርክቶላቸዋል። ሆኖ በርከት ያለ ሽልማት ተሰጥቷል። በዚህ ማበረታቻ መርሐ ግብር ላይ ማለት ነው እንግዲህ በዋሳ ከተማ በተካሄደው የሽልማት መርሐ ግብር ላይ የተገኙት የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሙ እንግዲህ በሲዳማ ክልል ስፖርቱን ለማሳደግ አስፈላጊውን ድጋፍ የክልሉ መንግስት እንደሚያደርግ ገልጿል። በተለይም የስፖርት ማዘውተሪያ ስፍራዎችን ልማት በማስፋፋት እንግዲህ በክልሉ ያለውን ስፖርት እንቅስቃሴ በእግር ኳስም በሌሎች የተለያዩ ስፖርቶች ያለውን እንቅስቃሴ ለማሳደግ እንግዲህ በትኩረት እንደሚሰራ ገልጿል። በድሉም በግላቸው መደሰታቸውን፣ የክልሉ መንግስት መደሰቱን፣ እንደዚሁም ደሞ በክልሉ ያለው ህዝብም ደስታውን መግለጹን ተናግሯል። ማለት ነው እንግዲህ ሲዳማ ቡና ይህን ውጤት ተከትሎ በቀጣዩ ዓመት የካፍ ኮንፌዴሬሽን ዋንጫ ተሳታፊ ነው። ኢትዮጵያን ወክሎ በ ካፍ ሻምፒዮንስ ሊግ ኢትዮጵያ መድን ይሳተፋል። እንግዲህ በካፍ የኮንፌዴሬሽን ዋንጫ ደግሞ ኢትዮጵያ ሲዳማ ቡና የሚሳተፍ ይሆናል ማለት ነው። እነዚህ ቡኖች መልካም ድል እንመኝላቸዋለን። ከወዲሁም ደግሞ የቅድመ ዝግጅት ያደርጋሉ ተብሎ ነው የሚጠበቀው። የኢትዮጵያ አሸናፊዎች አሸናፊ ዋንጫ ላይ እርስ በርስ የሚገናኙበት አጋጣሚ አለ ማለት ነው። ሌላው የሀገር ውስጥ መረጃ ስናልፍ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ነው ይዘን የመጣ ነው ማለት ነው። ይህም መረጃ ምንድን ነው? እንደ አውሮፓያን አቆጣጠር በ2029 ጠንካራ የኢትዮጵያ ብሔራዊ ቡድን ለመገንባት የታዳጊዎች እግር ኳስ ፕሮጀክት መጀመሩ ይታወሳል። እግር ኳስ ፌዴሬሽኑ የዚህ ምልመላ ወይም ደግሞ የዚህ ፕሮጀክት አካል የሆነው እንግዲህ ስራ አንዱ የታዳጊዎች ስልጠና ነው። ባለፉት በሶስት ምዕራፎች በተከናወነ ምልመላ ባሳለፍነው ሳምንት የኢዜአ ስፖርት ነገር ገልጸ ነው ነበር አርባ ታዳጊዎች መመረጣቸው ይታወሳል። ታዳጊዎቹ ቅዳሜ እለት እንግዲህ ሰኔ 21 ቀን 2017 ዓ ም ቢሾፍቱ በሚገኝ ኢትዮጵያ መከላከያ ዩኒቨርሲቲ እንዲሰባሰቡ በማድረግ የስልጠና መርሃ ግብር ተጀምሯል። በስልጠናው መክፈቻ ላይ እንግዲህ የክፍል ውስጥና የተግባር ቴዎሬቲካልና የተግባር ፕራክቲካልና የፊልድ ስራዎችን አከናውኗል ማለት ነው። እነዚህ ታዳጊዎች በመክፈቻው ስነ ስርዓት እንግዲህ ስልጠና ያስጀመሩት እንግዲህ የፌዴሬሽኑ ቴክኒክ አማካሪ አምሳሉ ፋንታውን ከአሜሪካ ኖር ፕሪሚየር ሶከር የመጡት ሾን ብሌክ ማነ የፊፋ ቴክኒክ ባለሙያ ሆኑት ዶክተር እያሱ መራጽርቅ ናቸው። በዚህ ስነ ስርዓት ላይ የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁንም ተገኝተው የመክፈቻ ስነ ስርዓቱን ተከታትለዋል ማለት ነው። ይህ ስልጠና እስከ ሰኔ 27 ቀን 2017 ዓ ም በኢትዮጵያ መከላከያ ዩኒቨርሲቲ እንደሚቀጥል ከፌዴሬሽኑ ያገኘነው መረጃ መለከቷል። የጠንካራ ብሔራዊ ቡድን የመገንባት ስራ በበርካታ መስኮዎች የተከናወነ ይገኛል ማለት ነው። መንግስት በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል አማካኝነት እንግዲህ የአፍሪካ ዋንጫን ለማዘጋጀት እንደ አውሮፓውያን አቆጣጠር ጥሪ ጥያቄ ማቅረቡ የሚታወስ ተከትሎ የተለያዩ ዝግጅቶች በስቴዲየምም በተለያዩ ሁኔታዎች እንግዲህ ዝግጅት ተደረገ ይገኛል። የዚሁ አንድ አካል የሆኑ ጠንካራ ብሔራዊ ቡድን የመገንባት ስራም እየተከናወነ ይገኛል። ባሳለፍ ነው ሳምንትም እንግዲህ የቀድሞ ኢትዮጵያ ብሔራዊ ቡድን አሰልጣኞችና አሰልጣኝ በተዋበሰ አሸናፊ በቀለ፣ ኢንስትራክተር ሰውነት ቢሻው ሌሎችም ብሔራዊ ቡድን በማሰልጠን ያለፉ አሰልጣኞች እንግዲህ እንዴት ጠንካራ ብሔራዊ ቡድን እንገባ በሚል ባለፈው ሳምንት በጁፒተር ሆቴል ውይይት ተደርጎ ነበረ። ሙያዊ ምክረ ሀሳባቸውን አቅርበዋል ማለት ነው። እንግዲህ እነዚህ ረጅም ጊዜ ታሳቢ ተደርገው ጠንካራ ብሔራዊ ቡድን ለመገንባት የሚደረጉ ጥረቶች እንግዲህ በእግር ኳስ ካለው የዓለም ተሞክሮ አንጻር ፍሬያማ በአጭር ጊዜ ውጤታቸው ላይ ታይ ቢችልም በዘላቂነት ግን ውጤታቸው ከፍተኛ እንደሚሆን ነው የሚታወሰው። ኢትዮጵያ እግር ኳስ ፌዴሬሽን የጀመረው ጅማሮ መንግስትም የጀመረው ጅማሮ መልካም ይባል። ይሄ ነገር ተጠናክሮ መቀጠል አለበት ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ ከፌዴሬሽኑ መረጃ አልወጣንም። ከሰኔ 12 ቀን ጀምሮ በደብረ ማርቆስ ከተማ ሲካሄድ የነበረው እንግዲህ የካፍ ዲ ዲፕሎማ ያሰልጣኙ ስልጠና ትላንትና ተጠናቋል ማለት ነው። የስልጠና ስልጠና እንግዲህ በደብረ ማርቆስ ዩኒቨርሲቲና በኢትዮጵያ እግር ኳስ ፌዴሬሽን ትብብር ሲከናወን እየቆየ ነው ማለት በርካታ ስልጠናዎች በሲ በቢም እየተሰጡ ይገኛሉ። የአሰልጣኞችን የተጫዋቾችን አቅም ለመገንባት ማለት ነው። እነዚህ የስልጠና ድርድሮች በየአመቱ በአፍሪካ የእግር ኳስ ኮንፌዴሬሽን ካፍ አማካኝነት እየቀረቡ ይገኛሉ። ስልጠናውን የሰጡት ኢንስትራክተር በኃይሏ ዘለቀና ደረሰ እሸቱ ናቸው ማለት ነው። የስልጠና ስነ ስርዓት እንግዲህ ትላንትና በደብረ ማርቆስ ተጠናቋል። እንግዲህ ሌላ የምንመለከተው መረጃ የአትሌቲክስ መረጃ ነው። በትላንትና ሁለት በአርባ ምንጭ ከተማ ልወቅሽ ኢትዮጵያ በሚል ታላቁ ሩጫ ውድድር ተከናውኗል ማለት ነው። በሁለቱም ጾቶች የተደረጉትን ውድድሮች ስንመለከት በአስር ኪሎ ሜትር ወንዶች እስራኤል አባት አንደኛ መሞጣት ሲያሸንፍ መለሰ ካሳሁን ሁለተኛ ሙሉ ቀን ሙሉነህ ፈቃደ ሶስተኛ ደረጃን ይዞ አጠናቋል። በሴቶች ሰላም አበበ ስታሸንፍ፣ ድንቅነሽ አርሴንጎ ሁለተኛ፣ ሚሮን አበበ ሶስተኛ ደረጃን ይዛ አጠናቃለች። በተጨማሪም የሰባት ኪሎ ሜትር እና የህፃናት ሩጫ ውድድር በአርባምንጭ ከተማ ተካሂዷል። በዚህ ስነ ስርዓት ላይ የቱሪዝም ሚኒስቴር ሚኒስትር ዴታ እንደገና አበበና የአርባምንጭ ከተማ ከንቲባ ዶክተር መስፍን መንዛ ተገኝቷል ማለት ነው። የልወቅሽ ኢትዮጵያ ውድድር እንግዲህ የአትሌቲክስ ክላሲክ ተከታታይ ውድድር በሚል በቱሪዝም ሚኒስቴርና በልወቅሽ ኢትዮጵያ ክላሲክ አማካይነት የሚደረግ ውድድር ነው። በዋሳ፣ በጅማና በቆጂ እነዚህ ውድድሮች በቀጣይነት ይከናወናሉ። በቀጣዩም ዓመት የውድድሩን አማራጭ በማስፋት እንግዲህ በተለያዩ ከተሞች እንደሚደረግ ይጠበቃል። የኢትዮጵያን የቱሪዝም እምቅ የቱሪዝም ሀብቶች ከማስተዋወቅ አኳያ ትልቅ ፋይዳ ያለው ውድድር ነው። እንግዲህ የአመቱ የመጨረሻ ውድድር ተከናውኗል ማለት ይቻላል። በቀጣይ ደግሞ በ2018 አመተ ምህረት ቀጣይ መሰሉ ውድድሮች እንደሚቀጥሉ ነው እንግዲህ ከቱሪዝም ሚኒስቴር ያገኘነው መረጃ የሚያመለክተው። አድማጅ ተመልካዮቻችን፣ ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ ቅድሚያ የምናገኘው መረጃ የፊፋ የክለቦች ዓለም ዋንጫ ውድድርን ይሆናል። እንግዲህ በአሜሪካ አስተናጋጅነት የተካሄደ ያለው ውድድር ከሁለት ሳምንት በላይ አስቆጥሯል። የጥሎ ማለፍ መርሃ ግብሮች ከቅዳሜ አንስቶ በመከናወን ላይ ያገኘው ትናንት ከተካሄዱ ጨዋታዎች ስንጀምር የአውሮፓ ሻምፒዮንስ ሊግ አሸናፊው ፒኤስጂ ከኢንተር ሚያሚ ባደረጉ ጨዋታ ፒኤስጂ አራት ለዜሮ በሆነ ውጤት አሸንፏል ፒኤስጂ ፍጹም የበላይነት በወሰደበት በዚህ ጨዋታ ጆዋኖቬስ ሁለት ግቦችን ሲያስቆጠር አሽራፍ ሀኪሚና ቶማስ አቢሌስ በራሱ ግብ ላይ ከመረብ ላይ ያሳርፏል የፒኤስጂን የማሸነፊያ ግቦች በዚህ ጨዋታ ላይ ፒኤስጂ በማጥቃት በኳስ ቁጥጥር በመከላከል አቅም በጣም በተጋጣሚው ላይ ከፍተኛ ብልጫ ወስዶ ነበረ። እንግዲህ በአንጻሩ በኢንተር ሚያሚ በሊዮኔል ሜሲ እና በሉዊስ ሶዋሬዝ ላይ እንግዲህ የተንጠለጠለ ቡድን ነው ማለት ይቻላል። እነሱ ሁለቱ ተጫዋቾች እንግዲህ እምብዛም አመርቂ የሚባል እንቅስቃሴ ያላደረጉም በተለይ በመጀመሪያው አርባ አምስት ፒኤስጂ ሜዳ ክልል ለመድረስ በጣም ፈተና ሆኖበት ነበረ፣ ኢንተር ሚያሚ ማለት ነው እንግዲህ በዚህ ጨዋታ ላይ ከረፍት መልስ በአንጻራዊነት ፒኤስጂ አራት ጎል በመጀመሪያ አጋማሽ ማግባቱን ተከትሎ የጨዋታውን ለመጫወት ሲጠቀምበትን የነበረውን ኃይል ወይም ጊር በመቀነስ መጫወቱ እንግዲህ ኢንተር ሚያሚ ጥሩ በአንጻር በአንጻራዊነት ከመጀመሪያው አጋማሽ የተሻለ እንቅስቃሴ እንዲያደርግ አስችሎታል ማለት ነው እንግዲህ በመጀመሪያው 45 ያለቀ ጨዋታ ነው ማለት ይቻላል። በጣም በፍጹም የበላይነት ነው የተጫወተው ማለት ነው ፒኤስጂ። በጣም ከፍተኛ የአቅም ያለመመጣጠን ተመልክተናል በዚህ ጨዋታ ላይ በመጀመሪያው በመጀመሪያ 45 በተለይ ኢንተርሚያሚ ከሜዳው ለመውጣት ራሱ ሲቸገር ኳስ መስርቶ ለመውጣት ሲቸገር ተመልክተናል። ሀይ ፕሬስ በሚባለው ተጭኖ በመጫወት ፒኤስጂ ኳስ ሲቀማም ደግሞ በካውንተር ፕሬሲንግ ኳስ በመቀበል እንግዲህ በጣም በከፍተኛ ሁኔታ እንቅስቃሴ ሲያደርግ ነበር አስደናቂ ብቃቱን አስቷል በዛ ብልጫ በወሰደበት ከፍተኛ ብልጫ በወሰደበት የመጀመሪያው አርባ አምስት ላይ እንግዲህ አራት ግቦችን አስቆጥሯል ማለት ነው ጌሙ የመጀመሪያው አርባ አምስት ላይ አለቀ ነው ማለት የሚቻለው ኢንተር ምናምን እንግዲህ በኤምኤልኤስ ወይም በሜጀር ሊግ ሶከር ጥሎ ማለፍ የገባ የመጀመሪያው በፊፋ የዓለም ዋንጫ ጥሎ ማለፍ የገባ የመጀመሪያው የሜጀር ሊግ ሶከር ቡድን መሆኑ ይታወቃል እዚህ መድረሱ ትልቅ ስኬት ነው ማለት ይችላል። እንደ አውሮፓያን አቋጠር በ2018 የተቋቋመ ክለብ ነው እንግዲህ ዴቪድ ቤካም እንግዲህ በጋራ ባለቤትነት የሚያስተዳድረው ክለብ እንግዲህ ብዙ ግቦችን ይዞ እያቀዶ እየተንቀሳቀሰ ይገኛል እንግዲህ ከፒኤስጂ ጋር ባደረገው ጨዋታ እንግዲህ ከፍተኛ ብልጫ ቢወሰድበትም 16 ውስጥ መግባቱ ራሱ እንደ ትልቅ ስኬት መሆኑን የክለቡ ኮከብ ተጫዋች ሊዮኔል ሜሲ ከጨዋታው በኋላ በሰጠው አስተያየት ገልጿል። ተጋጣሚው ፒኤስጂ እንግዲህ የአውሮፓ ክብሩን እንግዲህ ማንሳቱን ተከትሎ ነው በዚህ ውድድር ላይ የተሳተፈው። የዚህንም የፊፋ ክለቦች የዓለም ዋንጫ ውድድርንም ያነሳል የሚል ሰፊ ግምት ተሰጥቶታል። በጣም ለዚህ ዋንጫ ቅድሚያ ግምት አግኝቷል። የቅድሚያ ዋንጫ ባለቤትነቱን የሚያገኛሉ የሚሉ በጣም ሰፊ ግምቶች የተሰጡት እያሳየ ካለው አስደናቂ ብቃት የመነጨ ነው። ማለት ይቻል ቦታ ፎጎ ላይ እንግዲህ በቦታ ፎጎ በምድቡ መሸነፉን ተከትሎ እንግዲህ በጣም ያልተጠበቀ ውጤት ነበር። እሱ በምድቡ በምድቡ ለሁለተኛ ጨዋታ ላይ ያጋጠመው ሽፈት ከዛ ሽንፈት በኋላ እንግዲህ ሲያትል ሳውንደርስን በማሸነፍ በትናንቱ ጨዋታ ሌላኛውን አሜሪካ ቡድን ኢንተር ሚያሚን በከፍተኛ ጨዋታ ብልጫ በማሸነፍ እንግዲህ ወደ ሩብ ፍጻሜ አልፏል ማለት ነው። እንግዲህ ፒኤስጂ ከአውሮፓ ክብር ወደ ዓለም ክብር ይሸጋገራል የሚለው ነገር በጣም ተጠባቂ የሆነ ጉዳይ ነው። በዚሁ ዕለት ማምሻውን በተደረገ ጨዋታ ባየር ሙኒክ ፍላሚንጎን አራት ለሁለት በሆነ ውጤት አሸንፏል። ሀሪኬን ሁለት ግቦችን ሲያስቆጠር ሊሆን ጎሬስካ በጎሮ ምኒት ያስቆጠራት ግብ ሌላኛው ግብ ሆናለች። ኤሪክ ፑልጋር በራሱ ግብ ሊያስቆጠራት ግብ ሌላኛው ባየር ሙኒክ ያስቆጠረው ግብ ነው ማለት እንችላለን። ጌርሰን እና በጨዋታና የቡድን አንበል ጌርሰን በጨዋታና የቀድሞ አርሰናል አማካይ ተጫዋች ጆርጂኖ በፍጹም ቅጣት ነው ለፍላሚንጎ ግቦቹን አስቆጥሯል ማለት። ውጤቱን ተከትሎ እንግዲህ ፒኤስጂ እና ባየር ሙኒክ በሩብ ፍጻሜው ጨዋታቸውን ያደርጋሉ። የፊታችን ቅዳሜ በሃርድሮክ ስቴዲየም የሚያሚ ለጨዋታቸውን ያደርጋሉ። የሩብ ፍጻሜ ተጠባቂ መርሃ ግብር ነው ማለት ይቻላል፣ ማለት ነው። ቅዳሜ በተደረጉ ጨዋታዎች እንግዲህ ቼልሲ ቤኔፊካን አራት ለአንድ አሸንፏል። ሪስ ጀምስ በስልሳ አራተኛው ደቂቃ በጉሩ ሁኔታ በቀጥታ ምት ያስቆጠራት ግብ እንግዲህ ቼልሲን መሪ አድርጋለች ማለት ነው። ይሄ ጨዋታ እንግዲህ ስልሳ ስድስተኛው ደቂቃ በመጥፎ አየር ንብረት ምክንያት ተቋርጦ ጨዋታው ለሁለት ሰዓታት ገደማ ተቋርጦ ነበረ። ጨዋታው ከተመለሰ በኋላ በዘጠና አምስተኛው ደቂቃ አንጊል ዲማሪያ በፍጹም ውጣት ምት ያስቆጠረው ግብ ቤኔፊካ ናቸ አድርጓል። ይህን ውጤት ተከትሎ ጨዋታው ወደ ጭማሪ ሰላሳ ደቂቃ ነበር ያመራው። በጭማሪው ሰዓት ክሪስቶፈር ንኩኩ፣ ፔድሮ ኔቶ፣ ኬልናን ዶስፐሪወል ባስቆጠሯቸው ግቦች እንግዲህ ቼልሲ አሸናፊ መሆኑን አረጋግጧል አራት ለአንድ በሆነ ውጤት አሸንፏል ማለት ነው። በጣም ይዞ ማለስካ በስጭታቸውን የገለጹበት የገለጹን ጨዋታ እግር ኳስ አደለም። እንዴት ሁለት ሰዓት በላይ አንድ እግር ኳስ ጨዋታ ይቋረጣል? አራት ደቂቃ እየቀረ ጨዋታውን መቋረጡ ተገቢ አይደለም ሲሉ አስተያየታቸውን ሰጥተው ነበር። ይሄ በመጥፋ አየር ንብረት ምክንያት በፊፋ ክለቦች ዓለም ዋንጫ የተቋረጡ ያሉ ጨዋታዎች ጉዳይ መነጋገሪያ የሆነ አጀንዳ ሆኗል። እንግዲህ በፊፋ የክለቦች ዓለም ዋንጫ እስካሁን ሰባት ጨዋታዎች በዚህ ምክንያት ተቋርጧል። እንግዲህ የመጨረሻው የቼልሲና ቤኔፊካ ጨዋታ ነበር። መጥፋ አየር ሁኔታ የተቋረጠው የተጫዋቾችን ደህንነት ከመጠበቃ አኮ ጥሩ እርምጃ ነው ተብሎ በብዙዎች ዘንድ ድጋፍ ቢያገኝም እንግዲህ የጨዋታ ፍሰት በማበላሸትም እንግዲህ የክለቦችን አቋም ከመቀየር አኮ የራሱ ተጽዕኖ እያሳደረ እንደሚገኝ ተነስቷል። እንግዲህ ቀጣይ የአሜሪካ የፊፋ የዓለም ዋንጫን ከአንድ ዓመት በኋላ ታስተናግዳለች። የዚህ የሙቀቱን ጉዳይ፣ ጨዋታዎች የሚደረጉባቸው ሰዓታቶች ጉዳይ ላይ ከወዲሁ ልታስብበት ይገባል የሚሉ አስተያየቶችም በመቅረብ ላይ ይገኛሉ ማለት ነው። እንግዲህ ቼልሲ ከሁለት ሰዓት ጨዋታው መቋረጥ በኋላ እንግዲህ ከሌሊቱ አምስት ሰዓት የጀመረ ጨዋታ ከሌሊቱ አስር ሰዓት ነበር ያለቀው እና በጣም ያልተለመደ ነው በእግር ኳስ ውስጥ ማለት ነው። ሌላኛውን ጨዋታ ስንመለከት የመጀመሪያው የጥሎ ማለፍ ጨዋታ የነበረው ቅዳሜ ፓልሜራስ እና ቦታ ፎጎ ያደርጉት ጨዋታ ነው። እነዚህ የብራዚል ሁለት ተቀናቃኝ ክለቦች ባደረጉት ጨዋታ ፓልሜራስ አንድ ለዜሮ በሆነ ውጤት አሸንፏል። የሃያ አራት አመቱ ብራዚላዊ አጥቄ ፓውሊኖ ድንቅ ብቃቱን በመጠቀም በጭማሪ ሰዓት በመቶኛው ደቂቃ ያስቆጠራት ግብ እንግዲህ ፓልሜራስን አሸናፊ አድርጋለች ማለት ነው። እንግዲህ ፓልሜራስ ደቡብ አሜሪካን ወክሎ ሩብ ፍጻሜ የገባ ቡድን ሆኗል ማለት ነው። እንግዲህ በሩብ ፍጻሜው ከቼልሲ ጋር የሚጫወት ይሆናል። እንግዲህ በጣም ጠንካራ ፉክር ይደረግበታል ተብሎ የሚጠበቅ የሩብ ፍጻሜ ጨዋታ ነው ማለት እንግዲህ ፒኤስጂ ከባየር ሙኒክ ቼልሲ ከፓልሜራስ እንግዲህ የሚደረጉ ሩብ ፍፃሜ ናቸው። ሌሎች ሩብ ፍፃሜ የሚገቡ አራት ክለቦች የሚለዩባቸው ጨዋታዎች ዛሬና ነገ የሚደረግ ይሆናል። ዛሬ ከሚስቷ አራት ሰዓት ላይ በባንክ ኦፍ አሜሪካ ስቴዲየም ኢንተር ሚላን ከፍሉሚኔንሴ ጨዋታቸውን የሚያደርግ ይሆናል። ሌሊት አስር ሰዓት ላይ እንግዲህ በካምፒንግ ወለድ ስቴዲየም ማንቸስተር ሲቲ ከሳውዲ አረቢያው አሊላል ክለብ ጋር የሚጫወት ይሆናል። ለሁለቱ ክለቦች አሸናፊ እንግዲህ ወደ ሩብ ፍጻሜ ያልፋል ተብሎ የተጠበቀ ነው። ኢንተር ሚላንና ማንቸስተር ሲቲ ቅድመ የማሸነፍ ግምቱን አግኝተዋል። በዛሬ ጨዋታዎች ነገ የመራ ግብር ሲከተል በጥሎ ማለፉ ተጠባቂ ጨዋታ በሪያል ማድሪድና በጁቬንቱስ መካከል ይደረጋል። ይህን ጨዋታ እንግዲህ ሪያል ማድሪድ ያሸንፋል የሚል ሰፊ ግምት ቢኖርም አዲሱ የራል መዳ አሰልጣኝ ጃቪ አሎንሶ እንግዲህ በሰጠው አስተያየት እንግዲህ ጁቬንቱስ አምስት ለሁለት በማንቸስተር ሲቲ በምድቡ የመጨረሻ ጨዋታ መሸነፉ ውጤቱን የሚቀይረው ነገር የለም፣ ጁቬንቱስ ጁቬንቱስ ነው፣ በጣም ጠንካራ የአውሮፓ ክለብ ነው ሲል እንግዲህ አስተያየቱን ሰጥቷ ሁለቱ በዓለምም በአውሮፓ መድረኮች ላይ እንግዲህ በጣም ጠንካራ እንቅስቃሴ ያደረጓል ስኬታማ በድል ያሸበረቁ የአውሮፓ ቡኖች የሚያደርጉት ጨዋታ እንግዲህ ይጠበቃል። ነገ ምሽት አራት ሰዓት በሚያሚ ሃርድሮክ ስቴዲየም የሚደረግ ነው ለመጨረሻ የጥሎ ማለፍ ጨዋታ። በዕለቱ ከሌሊቱ አስሳና አስር ሰዓት ላይ በቦሩሲያ ዶርትሙንድ ና በሜክሲኮ ክለብ ሞንቴሬ መካከል ይደረጋል። የጨዋታ እንግዲህ በሜርሴ በአትላንታ ሜርሴዲስ ቤንዝ ስቴዲየም የሚከናወኑ ነው። የእነዚህ ሁለቱ የሪያል ማድሪድ ከጁቬንቱስ ቦሩሲያ ዶርትሙንድ ከሞንቴሬ አሸናፊዎች በሩብ ፍጻሜው የሚገናኙ ይሆናል። የሩብ ፍጻሜ ጨዋታዎች እንግዲህ ፊታችን አርብና ቅዳሜ የሚደረጉ ይሆናል። በተለይም PSG እና Bayern Munich ቅዳሜ ዕለት የሚያደርጉት የሩብ ፍጻሜ ጨዋታ ከወዲሁ ግምት አግኝቶ ተጠባቂ ሆኗል ማለት ነው። እንግዲህ እነዚህን የተመለከቱ መረጃዎችን በቀጣይ የዚያ ስፖርት ፕሮግራሞቻችን ላይ ይዘን ምንቀርብ ይሆናል። በመጨረሻም እንግዲህ የዝውውር መረጃዎችን እንመለከታለን። የቼልሲ ነው የምንመለከተው። በሳምንቱ መጨረሻ ቀናት ከነበሩ ዝውውር መረጃዎች አንዱ የቼልሲ ጉዳዩ፣ ቼልሲ የብራይተኑን አጥቂ ጆዋ ፔድሮን በአምሳ ሚሊዮን ፓውንድ ለማስፈረም መስማማቱን እንግዲህ የእንግሊዝ መገናኛ ብዙኃን በስፋት ዘግቦታል። ይህ ስምምነት ላይ የደረሰው እንግዲህ ትላንት መሆኑ የተዘገበው ቼልሲ እንግዲህ ቡድኑ በጣም እያጠናከረ ይገኛል ማለት ነው እንግዲህ ከፓልሜራስ በዚህ እንኳን በፊፋ ክለቦች ዓለም ዋንጫ ውድድር እየተሳተፈ የሚገኙ ፓልሜራስ ተጫዋችንም እስቴቫ ዊላንን ማስፈረም ይታወሳል። እንግዲህ ስቴቫ ዊላን የመጨረሻ ጨዋታውን እንግዲህ ቼልሲን ከማግኘቱ ወደ ቼልሲ ከመቀላቀሉ በፊት የሚያደርገው ጨዋታ ሊሆን ይችላል የመጀመሪያው ጨዋታ ተብሎ ነው እንግዲህ የሚጠበቀው እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። በፊፋ ክለቦች ዓለም ዋንጫ ነው እንግዲህ ቼልሲ ተጫዋቾችን በማስፈረም ላይ ይገኛል። ሌላ መነጋገሪያው ነው በጣም የተንዛዛው ዝውውር እንግዲህ የስፖርት እንግሊዝ በኑ ስዊድናዊ አጥቂ የቪክቶር ጊዮርኬሽ ጉዳይ ነው። አርሰናል ያስፈርማል የቅድሚያ ግምት ልጁ ወደ ማንችስተር ዩናይትድ አልሄድም ብሏል። በሚል እንግዲህ አርሰናል የቅድሚያ ግምቱን አግኝቷል። የመጀመሪያውን ጥያቄ ያቀርባል ተብሎ ሲጠበቅ እንግዲህ አሰልጣኝ ሩበን አሞሪም አሰልጣኝ በሆኑበት ማንቸስተር ዩናይትድ ሄዶ መጫወት እንደሚፈልግ መግለጹ ይታወሳል። እንግዲህ ባሳለፈው ሳምንት አሁንም ማንቸስተር ዩናይትድ ይፋ የጥያቄ እስካሁን ቢያቀርብ እንግዲህ ተጫዋቹ ወደ ማንቸስተር ዩናይትድ የቀድሞ አሰልጣኙ ለመቀላቀል ፍላጎት እንዳለው መረጃዎች እየወጡ ይገኛል። ስፖርቲንግ ሊዝበንም ካለቀቀው እንግዲህ በራሱ በገዛ ፍቃድ ወደ ክለቡ እንደማይመለስ የሰጡ አስተያየትም በጣም መነጋገሪያ እየሆነ ይገኛል ማለት ነው። እንግዲህ ከክለቡ ባለስልጣናት ጋር ከስፖርቲንግ ሊዝበን ባለስልጣናት ጋር አልተስማማም። ቪክቶር ጊዮርኬሽ እንግዲህ ይሄ ተጫዋች በክረምቱ የተጫዋች ዝውውር መስኮት ያሉ የተንዛዛውን ዝውውር ጨርሶ ወደ ማንችስተር ዩናይትድ ያመራ ሊያመራ የሚሉ ጉዳይ በጣም ይጠበቃል ማለት ነው። በጣም የተንዛዛ የሚባል ዝውውር ነው። እንግዲህ የትራንስፈር ሳጋ ይሉታል ፈረንጆቹ። በጣም ረጅም ጊዜ የቆየ የዝውውር መረጃ ነው ማለት ነው። ሌላኛው የምንመለከተው ሊቨርፑል ነው። ሊቨርፑል በዘንድሮ የውድድር ዓመት በጣም በተጫዋቾች ዙር መስኮት ጠንካራ እንቅስቃሴ በማድረግ ላይ ይገኛል ማለት ነው። እስካሁን ሶስት ተጫዋቾችን አስፈርሟል። ሚሎስ ኬርኬስ፣ ፍሎሪያን ዊትስ እና የረሚ ፍሪምፖንግን አስፈርሟል ማለት ነው እንግዲህ ፍሎሪያን ዊትስ ግን ትልቁ ፈራሚ ነው ማለት ይቻላል አሁን አሁን የማተረበት ተጫዋች የኒውካስሉ ተጫዋች አሌክሳንደር አይዛክ ነው አሌክሳንደር አይዛክ ባለሳለፍ ነው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ድንቅ ብቃቱን ማሳየቱ የሚታወስ ነው እንግዲህ በሙሐመድ ሳላን ተከትሎ በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ይዞ በከፍተኛ ግብ አስቆጣሪነት ማጠናቀቁ ይታወሳል ሊቨርፑል የሚያሸንፈው ኒውካስል ዩናይትድ የሊግ ካፑን ያነሳበትና ከ60 ዓመታት በኋላ ከዋንጫ የታረቀበት የፍጻሜ ጨዋታ ለቡድኑ ግብ በማስቆጠር ትልቅ አስተዋጽኦ ያደረገ ተጫዋች ነው። ሊቨርፑል እንደወጡ እየወጡ ባሉ መረጃዎች መሰረት የእንግሊዝ ክብሮሰን ዋጋን በመስፈር ተጫዋቹ ሊያስፈርም እንደሚችል የተገለጸ ይገኛል። ይህም ፍላጎትን በግልጽ እንዳሳየ መረጃዎች በመውጣት ላይ ይገኛሉ ማለት ነው። ያኛው የምንመለከተው የሪያል ማድሪዱ የክፍ መስመር ተጫዋች ብራዚላዊ ቪኒሲያስ ጁኒየር ነው። ቪኒሲያስ ጁኒየር እንግዲህ እስከ አውሮፓውያን አቆጣጠር 2030 የክለቡን ጋር ያለውን ቆይታ እንደሚያራዝም መረጃዎች እየወጡ ነው። ከፊፋ ክለቦች ዓለም ዋንጫ በኋላ ተጫዋቹ ውሉን እንደሚያራዝም እንግዲህ እየወጡ ያሉ መረጃዎች ያጠቁማሉ። እንግዲህ እርግጥ ሆኗል የሚሉ መረጃዎች ናቸው በብዛት እየወጡ የሚገኙ። ሌላ የምንመለከተው የአርሰናልን መረጃ ነው። እንግዲህ አርሰናል የቫሌንሻውን ክርስቲያን ሙስኬራን ለማስፈረም መቃረቡን መረጃዎች ያመለክታሉ። 14 ሚሊዮን ዩሮ የመጀመሪያ ጥያቄ አቅርቦ ውድቅ ቢደረግም አሁን በሁለተኛው 20 ሚሊዮን ዩሮ አቅርቦ ተጫዋቹን ለመግዛት እንግዲህ መቃረቡን መረጃዎች እየወጡ ይገኛሉ። እንግዲህ ማርቲን ዙቡሜንዲን እና እንግዲህ ኬፓ አሪዛባላጋን ለማስፈረም የተስፋው አርሰናል እንግዲህ ሌላኛው ፈራሚ ለማድረግ ክርስቲያን ሙስኬራን ሌላኛው ፈራሚ ለማድረግ ጥረት እያደረገ ይገኛል ማለት ነው። በዘንድሮ የተጫዋቾች ዙር መስኮት በመጀመሪያው ምዕራፍ ከጁን አንድ እስከ ጁን አስር በነበረው የዝውር መስኮት ክለቦች ያስፈርመዋል። አሁንም ተጫዋቾችን ከጁን አስራ ስድስት እስከ ሴፕቴምበር አጋማሽ ድረስ በሚቆየው ሁለተኛው ምዕራፍ የተጫዋቾች ዙር መስኮትም በርካታ ክለቦች ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። ባሳለፍነው ሳምንት እንግዲህ በሌላው መነጋገር የነበረው ጉዳይ የፖል ፖግባን የፈረንሳይ ድንቅ አማካኝ ተጫዋች በ ዶፒንግ ወይም ደግሞ አበረታች ቅመም በመጠቀም በ18 ወራት ከእግር ኳስ ታግዶ ነበረ። እንግዲህ በድጋሚ ወደ እግር ኳስ ተመልሷል። ለሞናኮ ፈርሟል። በጣም እያለቀሰ ነበረ ውሉን ሲፈራረም የነበረው እኔ ስላመናችሁ ያመሰግናለሁ የሚል ነገር አንስቷል። የእግር ኳስ ሕይወቱን ዳግም ለመጀመር እንደሚረዳውም እንግዲህ ገልጿል። በጣም ወደ ማንቸስተር ዩናይትድ ወደ ቀድሞ ክለቡ ይመለሳል ቢባልም እንግዲህ ሞናኮ እዛው ፈረንሳይ ቆይቷል ማለት ነው። ፖል ፖግባ። ሌሎች እነዚህ ዝውውር መረጃዎችንም እንዲህ በቀጣይ ፕሮግራሞቻችን ላይ ይዘን ቀርብ ይሆናል። አድማኝ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም የሚመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት